ወጣት አዝመረ ታጎስ የተወለደችው በአስመራ ያደገችው ደግሞ በአዳማ ከተማ ነው። በ1982 ከእናቷ ጋር ወደ አዳማ የመጣችው የያኔዋ የአንድ ዓመት ህፃን ከ9 ዓመት በኋላ ህይወት ቀና አልሆነችላትም። በዚህም ምክንያት ወጣቷ ለ16 ዓመታት አስከፊውን የጎዳና ህይወት መምራቷን ትናገራለች። ያ የጨለማ ህይወት ተስፋ አስቆራጭ ነበረ። በለለሱ ሶች ተጠምጄ ተስፋ እስከመቁረጥ ደረጃ ህይወት ውስጥ ነበርኩ። የነጊን ማንነትን እንዳላስብ አድርጎ የነበረ ብዙ ነገር ተነጥቆ የነበረ በጎዳና ህይወት ማለት ነው ይህ የወጣት አዝመረት ታሪክ ይሁን እንጂ በርካቶች በአንድም ይሁን በሌላ ምክንያት የጎዳናን ህይወት ለመኖር ተገደዋል ከቤተሰብ ጋር አለመስማማት መጣ ከዛ እየተጨቃጨቅን ምናምን በቃ ብዙም አለመስማማት ሱስ ሲመጡ ወጣውኝ ከቤት ከቤት ስወጣ ደግሞ ማንም የለኝም የሚቀበለኝ ሰው የለም በቃ ጎዳና ለብ ነው የወጣውኝ ከቤት ወጥቼ ያው ብዙ ነገር ጥሩ ነገርም አላጋጠመኝም። እኔም ከጎዳና ነው የመጣሁት፣ ከአዲስ አበባ ከላፕቶፕ ክፍለ ከተማ ነው የመጣሁት። እኔ የረዥም ጊዜ ነው በጎዳና የኖርኩት። ይህ የወጣቶቹ የትናንት ታሪክ ነው። ዛሬ ላይ ግን ወጣት አዝመረትም ሆነች ሌሎች ከ4ሺህ የሚበልጡ የጎዳና ላይ ህይወትን ሲገፉ የነበሩ ወጣቶች አዲስ ተስፋ ሰንቀዋል። ወጣቶቹ በአፋር ክልል በሚገኘው የአዲስ ራዕይ ስልጠና ማዕከል ባገኙት የሙያና የህይወት ክሎስ ስልጠና በክልሉ የአሚባራ ወረዳ በእርሻና በእንስሳት እርባታ ነጋቸውን ለመለወጥ ሰርዶ የተቀናጀ የግብርና ልማት ማህበርን መስርተው ደፋ ቀና ማለት ጀምረዋል። እኔም እያዩ የሚሰሩ ልጆች አሉ ብለ አታምነኝ። እግዚአብሔር መምል ድፍን ግቢያ በስራ ያቆኛል። በቃ ማንኛውንም ስራ እሰራለሁ። የደረሰኝ እርባታ ነው የገባሁት ደግሞ ወተት አስተዋጽኦ ላይ ማለት ነው። በወተት ነኝ እለወጣለው በቃ በማለት ነው። ጭንቅላቴ አዲስ ነገር የሚያምነው እንጂ ሌላ ነገር የለኝም። ከቶ እርባታን ሲባል ለወደፊቱ ትልቅ ራእይ ስላለን በዚህ ራእይ ላይ ተስፋ ላይ ተቀምጠናል። አሁን እንግዲህ ስራ ላይ ነው ያለን። የኢፌድሪ የብረታ ብረትና የኢንጂነሪንግ ኮርፖሬሽን ኤልሻዳይ ከተሰኘ የግብረሰናይ ድርጅት ጋር በመቀናጀት በሶስተኛ ዙር ከ10000 በላይ ለሚሆኑ ወጣቶች በተለያዩ የሙያ ዘርፎች ስልጠና ሲሰጥ ቆይቷል። አሁን ላይ በሚገኝበት በዚህ በአፋር ክልል የአሚባራ ወረዳ ከአምስት ሺህ በላይ የሚሆኑ ወጣቶች በእንስሳት እርባታና በእርሻ ስራ እንዲሰማሩ ለማድረግ የተለያዩ እንቅስቃሴዎች በመደረግ ላይ ናቸው። አሁን በዚህ በቆምኩባት ቦታም 500 ከብቶችን በአንድ ጊዜ ማርባት የሚችል የሼድ ግንባታ ከዚህ ከጀርባ እንደምታዩት በመከናወን ላይ ነው የሚገኘው። ለጊዜው 8 ሼድ ላይ ነው ፎክስ አድርገን እየሰራን ያለ ነው እና ሁለት ትላልቅ ስተሮች ቀጥለን ደግሞ የውሃ ማነው የመኖሪያ ቤቶች ግንባታም ጎን ለጎን እጀምራለን። ኮሎኔል ገብሩ በእርሻ ልማት ረገድም ከአፋር ክልል መንግስት የተገኘውን መሬት ለማልማት ዘንድሮ በአንድ የውሃ ጉድጓድ 60 ሄክታር መሬት መልማት ይጀምራል ብለዋልም። የአሚባራ ወረዳ አስተዳዳሪ አቶ ሰዓል ሀሽም በበኩላቸው ከተለያዩ የሀገሪቱ አካባቢዎች ከተሰባሰቡት ወጣቶች ባሻገር በወረዳው የሚገኙ አንድ ሺህ ወጣቶች በማህበሩ ታቅፈዋል ብለዋል። አስተዳዳሪው የክልሉ መንግስት ይህንኑ ታሳቢ በማድረግ ለማህበሩ ሰፊ መሬት ማቅረቡንም ተናግረዋል። ህዝቡ በማወያየት መሬት መንግስት አመቻችቶ ከ3ሺህ ሄክታር በላይ ነው አሁን ለጊዜው የተሰጠው ከነ ተቋሙ ጭምር ማለት ነው።